ሰላም ጤና ስጥል ወደ ቻናል ቤተሰብ ተከታታዮች ፋሲሌን ያለም አንድ እንዲሁ ትንሽ ለቅቅ ያለመረጃ ሲለቅ አይቼ ገርሞኝ ነበር። የደቡብ ሱዳን ታጣቂዎች እንግዲህ ወደ ጋምቤላ ክልል በመግባት የመሬት ወረራ አድርጓል ሲል ነው የተናገረው። ይህ ድርጊት ግን በጣም የሚያስቅም ነው። ምክንያቱም ሰሞኑ 18ኛው መካናይዝና 20ኛው መካናይዝ የኢትዮጵያ ኃይል ደቡብ ሱዳን ላይ የአርማ ልውውጥ እያደረጉ ነበር። እንግዲህ ኢትዮጵያ ድጋፍ በማድረግን አጋርነቷን እያሳየች ጠንካራ ሀገር መሆኗ ይታወቃል። በዚህም አጋርነቷን እንግዲህ በማሳየት ላይ ነው የምትገኘው። ስለዚህ ሱፋሲሌናል ደግሞ ወረራ አደረገች ይላል። ኢትዮጵያ ከራሷ አልፋ ለደቡብ ሱዳን ድጋፍ እያደረግች እንዴት የራሷ መሬት ልታስወረራቸው የሚለው ጥያቄውን ለራሱን ተሆና ወደ ዋናው አጀንዳ ልለፍ። ኢትዮጵያ ከአሰብ አልፎ ቀይ ባህር እንግዲህ ባለቤትነት የምትሆንበት ምንም ጥርጥር የለም። ይህ መረጃ በትንታኔ ይጀላሽ ልቅረብ። ጉዳዩ እንደዚህ ነው። እስራኤል በእጅጉ ኢትዮጵያ ወደ ቀይ ባህር እንድትመጣ ትፈልጋለች። መፈለግ ብቻ ሳይሆን ንጹሃ በአባይ ተፋሰስ ላይ የሁለተኞች አገሮች ተፈራርመዋል። ከተፈራረመ በኋላ ወደ ኢትዮጵያ ወደ ቀይ ባህር እንድትመጣ በአንደኛ ከምትፈልጋቸው ትልቁና ዋነኛው ሁለት ሚስጥር የሁለቶች አገሮች ጥንታዊ የሆነ በደም በሃይማኖትም በኢኮኖሚ ህዝብ ለህዝብ ግንኙነት ጠንካራ የሆነ ትስስር አላቸው። ይህንም ደግሞ ኢትዮጵያ እና እስራኤል በእጅጉ አብረው መስራት ይፈልጋሉ። ህዝቦችም የተሳሰሩ ህዝቦች እንደመሆናቸው መጠን፣ በተለይ ደግሞ ሁቲ አማጽያን በይመን ላይ የሚያደርገውን ጥቃት ደግሞ ለመመከት ኢትዮጵያ በኢኮኖሚም በቀይ ባህርም በበላይነት እንድትመጣ ይፈልጋሉ። ኤርትራ ብቻ አሚን እስራኤል ብቻ አይደለችም። ሰሞኑ መግለጫ እየሰጠ ነበረ ትራምፕ። ትራምፕን መግለጫ የሰጠው የእስራኤል ኢትዮጵያ ወደ ቀይ ባህር መምጣት ከመሻቷ አንጻር የትራምፕ አስተዳደርም በእጅጉ ከእስራኤል ጎን እንደቆመ የወጡ መረጃዎች የሚያመላክት ጉዳይ መሆኑን ተመልክተናል። ለዛም ደግሞ ነው ኢትዮጵያ ያስፈልጋታን የሚል በአምባሳደሯ በኩል መግለጫዎች ሲሰጡት የሰነበቱት። ስለዚህ አሁን ኢትዮጵያ ያለችበት በእጅጉ ከፍተኛ የሆነ ድንጋጤ በተለይ በኤርትራና በግብጽ ራስ ምታት የሆነባቸው መግለጫዎችም ሲበዙበት የሰነበተ አንድ በዝዝም ምክንያት ነው። ሰሞኑ ለምሳሌ ላብነት ያህል ማንሳት እንችላለን። የአሜሪካ ተዋጊ ጀት ስልሳ ሚሊዮን ዶላር የሚገመት ከመርከብ ተንሸራቶ መስጠሙ በቀይ ባህር ይታወሳል። ይህም የሆነበት ሆቴል አማጽያን እንግዲህ በሚወስደው አጸፋ ምላሽ የአሜሪካ ተዋጊ ጄቶች እንግዲህ በዛ ላይ እየተንቀሳቀሱ እንደሚገኙ ነው። ስለዚህ የሁለቱ ሀገሮች የአሜሪካና የእስራኤል እንግዲህ ቀይ ባህርን ኢትዮጵያ እንድትቆጣጠርና በበላይነት እንድትመጣ በእጅጉን የሚፈልጉ በተለይ ደግሞ አሁን ያለውን እርስ በርስ ሽኩቻ ወደ ጎን እንድንተው በብዛት ግፊት እያደረጉ ይገኛል። ለምሳሌ የፋኖ ታጣቂዎች የሸኔ ታጣቂዎች ና የዋት ብሔርተኝነቶችን በተመለከተ አሜሪካ ብዙ ትንታኔ ትሰጣለች በተለያየ አቅጣጫ። ይሄ ከኛ ከከሰመ ቀይ ባህርና አሰብ የማንይዝበት ምንም ጥርጥር የለም። ላብነት ያህል ማንሳት እንችላለን። በሰሞኑ እንግዲህ የኢሳይያስ ለዛም ነው አሰብ ላይ የሚገኙትን ጠቃሚ የሚላቸውን እያጓጓዘ የሚገኘው ምክንያቱም መቼና እንዴት እንደሚፈነዳ እና ኢትዮጵያ መቼ እንደምትቆጣጠረ ስላላወቅም ከፍተኛ ትርታ ውስጥ ነው ያሉት። እና እኛ አገራችን የሚያስፈልገው በሰላማዊ መንገድ የውስጣችን ችግር መፍታት ነው። በተለይ የውስጣችን ችግር አሁን በጣም እያስቸግራል። የውስጣችን ችግር ነው ኢኮኖሚያችን በፍጥነት እንዳያድግ የሚጎትት ለምሳሌ ፋኖ። እኔ ፋኖ ማውገዝበት ትልቁ ምክንያት አንደኛ ኢኮኖሚ ስለሚ ወደ ኋላ ስለሚጎትስ ነው። ሲቀጥል ደግሞ ሀገራዊ የሆነ አጀንዳ አለን። አሰብን የመያዝ አጀንዳ አለን። ቀይ ባህርን የመያዝ አጀንዳ አለን። ይህ ደግሞ ዓለም አቀፋዊ ድጋፍ አሁን ያገኘንበት ሁኔታ ነው። እስራኤል በእጅጉ ትፈልጋለች፣ አሜሪካ ደግሞ እጅጉን ትፈልጋለች። አንደኛ የሁቲ አማጽያን በይመን ላይ የሚያደርገውን ጥቃት ኢትዮጵያ በኢኮኖሚና በላይነት እንድትመጣና በቀይ ባህር ኃላፊነቷን እንትወስድ አንደኛ ከፍተኛ ሚና እንደምትጫወትላቸው ያምናሉ። ይህ ቀይ ባህር የባለቤትነት ደግሞ ወይም ሁቲያን አማጽያን ለመመከት ብቻ ሳይሆን ኢኮኖሚዊ ጠቀሜታው እጅጉን ከፍተኛ ስለሆነ ለሀገራችን ያስፈልገናል። ስለዚህ እኛ የጎዳን የጎዳን የኢኮኖሚ ድሃዎች መሆንን ነው። ስለዚህ እናንተ ብሔርተኞች ቀልባችሁን ገዛ አድርጋችሁ መንግስት ክፍት ያደረገውን የሰላም ንግግርና ድርድር መጠቀሙ መልካም ነው። የሚጠቅመን በይዞይ አንደኛ ነው፣ ኢኮኖሚያችን በእጅጉ ለማፋጠን ያክል ነው። ሌላ የሚያመጣው ጉዳይ ወይም ደግሞ ወይ ህዋት ወይም ሸኔ ተጽዕኖ ይፈጥራሉ ማለት አይደለም። እነሱ ባሉበት አካባቢ ኢኮኖሚ ይጎዳል፣ ህዝቡ ይጎዳል እንጂ ወደ አራት ኪሎ የሚሄዱበት ምንም እንትን የሚኖርበት ስጋት የለም። ሌላኛው የትግራይ ጊዜያዊ አስተዳደር መግለጫም ሰጥቷል። ለምሳሌ ወልቃይት ላይ የተመለከተውን ጉዳይ ሶሻል ሚዲያ የሚዘወርትን ጠቀስ አድርጎ አልፏል። ስለ ወልቃይት ታሪኩን ብናየው በየምድር ተብሎ የሚታወቅ ነው። አማራ ክልል ምንም ብዙ ትንተና ያስፈልገው ዝሮ ዝሮ ግን ይህ ብሔርተኝነታችን ወይም ደግሞ ወደኋላ ትተን በንግግር በድርድር ሀገራችን ኢኮኖሚያችን ብና ለማን አንጠቅምን ለምሳሌ ላብነት ያህል ማንሳት እንችላለን። ጂፒዲ የኢትዮጵያ ጂፒዲ ስድስት በመቶ ነው እያደገ ያለው። ይሄ አፍሪካ ኒውስ የሚያወጣው ነው። እንደውም አዛ በላይ እንደሚገመት ይታወቃል። በወታደር አቅምም ደግሞ ከአፍሪካ ካሉት ቁጥር አንድ ከሚገቡት ውስጥ አንድ እስከ አምስት አንዷ ነች። በዚም ጠንካራ አይክነ ወታደር አቅም ያላት ሀገር ነች። ስለዚህ የሚያስፈልገን ቀልባችን ገዛ አድርገን ኢትዮጵያን ማሻገር ነው። በሌላ ቪዲዮ እስክንገና አዲሱ ነ ሰብስክራይብ በማድረግ ቤተሰብ ተሆኑ ዘንድ አውዲዮ የጠየቁችሁ